እንግዲህ ጋሽ ወልዴ ባለፈው ምስክርነት የዚህ ጎንደር ላይ ነው መሰለኝ ያቆም ነውና የአራት ቤተ ክርስቲያኖች ተከፍቱ ብለህን እዛ ላይ ነው ያቆም ነው። ያው ሰዓት ስላለፈ ወደ ዛሬው ፕሮግራማችን ሄዳለን። እንግዲህ ተመልካቾች የተለያዩ አስተያየቶች ደርሰዋል። ብዙዎቹ ያው በታሪኩ እንደተነኩ ልባቸው እንደተነካ እግዚአብሔር መቼም በስንት ነገር ውስጥ እንደሚያሳልፍ እያዩ ነውእና ምናልባት በአንተ በኩል የደረሰ ቅድም ነገርህናል። ስለዚህ አንድ የተጠየቅነው ጥያቄ ምንድነው? አንድ ተመልካች ፍየል ማነው በረሃ ስታድር ምንም አትሆንም? ስል ፍየሉ አለ ምንም ችግር የለም ጋር ማብራሪያ እንፈልጋለን። ፍየሉ አለ ነው ያልኩት። ፍየሉ አለ ያልኩበት ክብር ለኢየሱስ ይሁን። ለምሳሌ አሁን እልም ያለ ጫካ በረሃ ላይ ሲከድ የከፍት ድምጽ ከሰማ አትፈራም። ለምን? እኔ ደግሞ ፍየሎቹ ስላሉ አልፈራም ድምፅ ነዋ። አሁን ለምሳሌ ጭር ያለ ነገር ከሆነ ያስፈራሃል። የሆነ ድምፅ ወይም የከፍት ድምፅ፣ የአንድ ነገር ድምፅ ከሰማህ አትፈራም። ምንም የሚያስፈራ ነገር የለም። ጭር ሲል ነው የሚያስፈራ። አሁን ከከፍቶች ጋር ምንም የሚያስፈራ ነገር አለ? ከፍቶች ያጫውተሃል፣ ፍየሎች ያጫውተሃል። ታስፈልግ ታጫውታችኋለህ። እና ስለዚህ እግዚአብሔር አምላክ ይባርክ። ይቀላል። ነው ያው ብቻህን ስትሆን ነው የምትፈራው። ከእንሰሳ ጋር ሰቶን አትፈራም። ለምን? አሎ ታያቸዋል ታዋያቸዋል ታጫውታቸዋል ማለት ነው። እሺ ለማንኛውም እንግዲህ የሁሉንም ጥያቄ መመለስ ያው ጊዜ ስለሚወስድ በመጨረሻ ላይ ሰብስበናል ላይ ለማየት እንሞክራለን። ታሪክ እንቀጥላለን። እንግዲህ እና እግዚአብሔር አምላክ የተባረከ ይሁን። ሀረቶ ብትባለው ሀገር ላይ እዛች ያው እንግዲህ ያ ሰውዬ በጣም እኔን ለማስገደል ከተነሳበት ወይዘሮ በኮሼ ጋር ያለ ወደ ባኮ ስመጣ በበረሃ ላይ ያጠሸ ስመጣ ያው እነዛን አራት ቸርቾች ከፍቼ መጣው የነዚ ያቆምኩ ታሪኩንና ከዛ በኋላ እዚያብሔር ይመስገን የባኮ ክርስቲያኑ ደመጣም ይወዱኛል። እዛ ሙሉ ወንጌል አለ ቃል ይወጣ አለ አሉ ተሰድጄ እዛ መከራይን ሰበላም ያውቃሉ። ብዙ ወሬ ይመጣል። ወደ ደብዳቤም ተጽፎላችኋል፣ አትቀበሉት። ምን ደብዳቤ ተጽፎላችኋል? በጣም የሚገርመው ነገር ግን ድንቅ ነው እኮ የሚሰራው በእኔ ተዝብሽ በጣም እግዚአብሔር የተባረቀ ይሁን። ድንቅ እየሰራ እኔ ሊገሉኝ ይታገላሉ። ክርስቲያኖች አትቀበሉት የሚሉት እንደገና ኦርቶዶክሶች ደግሞ ያዝኑልኛል። ማያምኑት ደግሞ ይገርምሃል ያዝኑልኛል በጣም እና የእኔ ወገኖች የተባሉት ግን አትቀበሉት እያሉ ደብዳቤ ጽፈው ባኮ ላሉ ክርስቲያኖች እንዳይቀበሉኝ አድርገዋል። ይገርመሃል። ገና እዚያ በእግሬ ሂጄ ኦርቶዶክስ እናት ናቸው፣ ሌሊት ትራንስፖርት የለኝም፣ ገንዘብ የለኝም። መደባቸው ላይ ጅባቸውን አውርዶ ያሳደሩ እያለቀሱ ተቀብሎ ከምሽቱ አራት ሰዓት አገኙኝ መንገድ ላይ እባክዎትን ማማ ማደሪያ ጥቼ ነው እባክዎትን ስለ አልቅሰው ይዘውኝ ሄዱ። ትልቅ ሴት ናቸው እና ይህን ባኮ ላይ ነው ይህን የሆነው ወስደው፣ ለካ ልጅ ጠፍቶባቸው ልጃቸው መሰልኳቸው፣ አለቀሱ እኔን ሲያዩኝ እኔን አሉ፣ ደረታቸውን እየደቁ ነው ይዘውኝ ሄዱ። ይሄ ምንድነው ሰሌን የሚባል ነገር አለ። ያንን ሰሌን አውርደው ሰራተኛ አለቻቸው እግሬን አሳጥበው ምግብ ሰርተው አብልተውኝ አሳደሩኝ እና ጠዋት ሲነጋልኝ ባርኪያቸው እጅግ መርቂያቸው ጸልየላቸው ወደ ከተማ እሄዳለሁ። በከተማይቱ ያሉ ወገኖች ሲያገኙኝ አለቀሱ። የሙሉ ወንጌል ወገኖች በጣም አገልግያቸው ስለነበረ የደርሷቸው ነገሩ ሲያገኙ የሚያደርጉት አጡ። ወንድማችን እኔን አሉ እንዲያውም እኔን ልንከራተት ብሎ ተጨነቁ። ወዲያውኑ የገባሁበት ሮብ ቀን ነበረ። የጾም የጾም ጸሎት ቀን ነበራቸው። አቸው ታገለግለን አለ ብለው እንዳገለግላቸው ወሰዱ። ሄጄ ሙሉ ወንጌል አገልግዬ ባርከውኝ ጸልየውልኝ አዲስ አበባ መድረሻ ትራንስፖርትን በቂ ትራንስፖርት ገንዘብ ሰጥተውኝ አሳፍረው ሸኙ እና ልክ እንደ አዲስ አበባ እንደገባው ይሄ የሚያሳድደይ ሽታ የሚባል ከልጅቱ ከመጀመሪያ ልጇ ሞተ፣ ወዲያው ገር መሃል ወዲያው ሞተ። የሚያሳዝን ነገር ነው። ደነገጥኩ። ወዲያውኑ አዲስ አበባ እንደደረስኩ የዚያ ቤተክርስቲያን ኳየር ለቀጠና ውርት ሙሉ ወንጌል ልትናገር መጣች። ምን ልታደርግ ይመጣሽው ውስጥ የተቆጣ ምን ልታይ መጣሽ? ምን ይዘሽ መጣስ? ደነገጠች እና ፈራች። አንዳች ነገር ያደርገኛል ብላ ፈራች። በጣም ተበሳች ስለነበረ አሳደው ስለሸኙኝ በቃ ፈራች። እዛ የቸርቹ ኳይር የነበረች እነ ሽታይ ጋር የነበረች እዛው ተወደኛለች፣ ግን በእነሱ አይምሯ ተጎድቷል። እነሱ አትሂዱ ስለሚሉ ተጎድታለች። እና ከዛ እነ ሽታይ ከልጁ ጋር ሞተ ስትለኝ አዘንኩኝ በቃ እና አይደለም ወዲያው ድንገት ሞተ ከልጁ ጋር ማለት አዎ ከልጁ ጋር ልጁም በአንድ ላይ በበሽታ አዎ ዝም ለው ነው የተመቱት በቃ እና ወዝም ለው ነው የተመ እንዲያውም ለመቃብሩ የመጀመሪያ ጊዜ ነው እነሱ ናቸው መጀመሪያ የተቀበሩበት እና እግዚአብሔር ያሳይ ደግሞ መካኒሱ አካባቢ ነበር መቃብሩ ወዲያውኑ በጣም እንደ እንደ ሰው አዘንኩ ገረመኝ ግን የሚገርም አምላክ በየተገደደ ምን ዓይነት አምላክ ነው ብዩ ተደነ ስለኔ ነዋ እግዚአብሔር ስለኔ ነዋ ዝም አይልማ። እግዚአብሔር ያደረጉኝ እግዚአብሔር ያውቃል። ከዛ ተነስቼ መጣሁ። አዲስ አበባ ገባሁኝ። ያው እንዳልኩ አዲስ አበባም ደግሞ ማደሪያ የለኝም። መሻዳሪ ነኝ። ያው ቀጠና ሁለት እዛው ውላለሁ፣ ሸክላው ቤት ስጸልይ ውላለሁ። የሚቀበለኝ የለም ሰዎች ሁሉ ነግሬሃለሁ። እግዚአብሔር እየተጠቀመብኝ እንደ ሐሰተኛ ነው የሚያዩኝ እንዳይቀበሉኝ ያደርጋል። እኔ እግዚአብሔር ይወቀው፣ ለእኔስ ጥያቄ አይደለም። እኔ ምን አውቃለሁ፣ ምን አውቃለሁ። በየትኛው አይሰጡኝም። ዝም ብሎ ሐሰተኛ የሚሉኝ እንደ ሰው እየተፈወሰ አይደለም። እንደ ተስፍሽ መልካም እየሆነላችሁ በእኔ እየተጽናኑ እኮ ነው። ብዙ ሰዎችን ሲያጽናኑ እኮ ያያሉ። ግን ዝም ብሎ ሐሰተኛ ነው ይላሉ። ላልፍበት ግድ ስለነበረ ነው አንተ ጌታ ኢየሱስ ክርስቶስን በቤልዜቡል አልቃ አጋንንትን ያውጣል ያወጣል ሲሉት አልነበረም እንዴ እንዴ ጌታን ኢየሱስ ክርስቶስ ድንቅ ነገር እያደረገ እንኳን አጋንንት አለበት እያሉ ይቃወሙት ነበረ ግድ ላልፍበት ነዋ ምንም አይነት እንከን አያገኙብኝም ተብሽ ምንም አይነት ከእግዚአብሔር ሰው ውጭ ምን ምንም ከመልካም ነገር እኔ ላይ ምንም ነገር አያገኙ እኔ የምታወቀው በአምላኬ ኃይለኛ ነኝ አልመለስም በጌታዬ በኢየሱስ የመጣ ነገር ወደኋላ አለለም አልመለስም እና ስለዚህ ስብከቴም ሀይለኛ ነው መድረክ ከያስኩኝ እውነቷን ተናገሬ ነው አወርደው ለዚህ ለዚህ እንድወገድ ይፈልጋሉ እንድኖር አይፈልጉም እንደገና ሲጨነቁ እናጸልልን ነው የሚሉ አዎ እጅ ጭኝ የጸልይላቸዋለሁ መልካም ነገር ይሆንላቸዋል እና እያልኩ መከራ የበዛ ማንም ቤት አልሄድም በጣም ሰው ሁሉ ነው የሚጠላኝ እግዚአብሔር ሰው ነኝ ምንም እንከና ያገኙብኝም፣ ይገርማል። ከኤችአይቪ ሁሉ ሰዎች ይድናሉ። ከኤችአይቪ ሰዎች ሁ ስንት ዓመት ምት ላይ በስልሳ ማነው? በስልሳ ሰባት እንደዚህ በቃ አለ። በስልሳ ሰባት በቃ በእዛ ውስጥ በቃ እና አንድ ጊዜ ምን የሆነ መሰለ፣ አንድን ወንድም ያሳድዱታል። ሰዎች አይቀበሉትም። ጫካ ውስጥ ነው ለካ የሚውለው ጫካ ውስጥ ይውላል። አንድ ቀን አገኘሁት እና ምን ሆነ ነው አልኩት። አይነግረኝም ኤች አይቪ የዛን ጊዜ ግልጽ ይወጣ አይደለም ሰውን ያገላሉ ሰዎች። እና አንድ ቀን አንድ ቤት ውስጥ የጸለይኩለት ተፈወሰ ከተናውልት ሲመሰከራየሁት እንደዚህ እንዲህ አይነት ወንድም እንዲህ እግዚአብሔር ሰው ጸለይል እያለ ያወራል እኔን መሆኑን ግን አይገልጥም እና ስለዚህ ያሰቃዩኛል ምንም ያገኙት እንከኔ የለም፣ ስሜ ክፉ ነው። ሰው ቤት አልገባም፣ ሰው ቤት ገብቼ እንጀራ አልበላም። ሴቶች ያሳድዱኛል። አንዷማ በይፋ አንተ የኔ ባል ነው ምትሆነው፣ እንዲያውም አብሬ ተኛለሁ ያለች ሴት ክርስቲያን። የሚገርም ነገር ነው። ምነግርህና ሰዓት ምን አገባለው? ከርታታ ነኝ፣ መሄጃ የለኝም፣ መሻዳሪ ነ እኮ እያልኩ ሴቶች ሲያገኙ ደግሞ በጣም እኔ ደግሞ የሚገርመው ፀሐይ አጠውልጎኛል። ልጎኛል መልክ እኮ የለኝም ሰውነት የሚባል እኮ የለኝም። ጥቁር ያልኩ እኮ ነኝ ሴቶች ግን ያሳድዱኛል። እግዚአብሔር ያሳይ እነሱን ስለምፈራ የቀራኔው ወንዝ ያው ልብስ ይታጠብበታል። ቀራኔው መድኃን ያልምታችን ላይ ወንዝ አለ። እዚያ ውስጥ ተሸሽጌ እውላለሁ። አንዲት ጃኬትና አንዲት ሸሚዝ ነው ያለች። እዛ ልብሴን አውልቄ ሰው እንዳይ ጥላ ላይ ተጠግቼ ልብሴን አጥባለሁ፣ አደርቃለሁ፣ ገላይን እዛ እታጠባለሁ። እዛ ተኝቼ ውላለሁ። ማታ እግዚአብሔር ወደ መራ ይሄዳለሁ። እግዚአብሔር ወደ መራ ይሄዳለሁ። እጄ ወደ መገናኛ ይሄዳለሁ፣ ወይ ወደ ወደ ኮተቤ ይሄዳለሁ። ብቻ ወደ ተለያየ ሀገር እዛ አድሬ አገልግዬ እመጣለሁ። በረከቱኛ ነው እመጣው። ለሰዎች በረከቱኛ ነው እመጣው። አንዳንድ ትራንስፖርት ይሰጡኛል እያልኩ ዘመን ያለቀ ቤተክርስቲያን ውስጥ ነው የምታገለግለው ወይስ መቼ ተቀበሉኝ? በቃ ቸርች ውስጥ አገለግላለሁ ማለት መድረክ ላይ ነው ወይስ አይደለም? መድረክ ማንሰቶኝ መድረክ አይሰጡኝም፣ አይሰጡኝም አይሰጡኝ መድረክ ላይ ግን እኔ ግን እጸልያለሁ። እኔ ስጸል ሀሰተኛ ነው እያሉ ሰዎችን አይምሮ ይጎዳሉ። በቃ በሄድኩበት ሰዎች ይባረካሉ። እና በሄድኩበት መሰክራለሁ። ወገኖች ቤት እሄዳለሁ መሰክራለሁ፣ እሰብካለሁ፣ ጸልያለሁ እያልኩ በየመሸበት እያደርኩኝ ወገኖች ቤት ሄድኩ። ሲርበኝ እበላለሁ። እሱም ጌታ ካላለኝ አልሄድም። ጌታ እየመራ ነው የሚሄደው። እከሌ ቤት ይስል እከሌ ቤት ነው የሚሄደው። ስም ስልም አልጠራ ነው እየሄድኩ እበላለሁ። ማታ ማታ ሲሆን ይጨነቃለሁ፣ ማደሪያ የለኝ አንድ ጊዜ ይገርምሃል ከቀጠና ሁለት አመሸሁና አምሽቼ ነፍሴ ተጨንቃለች። ማደሪያ ወዴት እንደሚሄድ ነፍሴ ጭንቅ ብሏታል። አይ እንግዲህ ሆላንድ ኤምባሲ አካባቢ ላይ ድንጋይ ድንጉራማ ቦታ አለ። እዛ ድንጉራማ ቦታ አድራለሁ ብዬ እዛ ድንጉራማ ቦታ ለማደር ወሰንኩ። እንግዲህ ወደ ሁለት ሰዓት ሆኗል። ይምሽል ብዬ ነው ሰው እንዳያይ ሆላንድ ኤምባሲ ወደ ቀራኒው መሄጃ ከወከ መንገድ በላይ ትልልቅ ድንጋይ አለ። ትልልቅ ቋጥኝ ድንጋይ አለ እና ጎድጓዳ ጎድጓዳ ነገርም አለው። እዚያ አድራሉ ብዬ ከምሽቱ ሁለት ሰዓት ተኩል ሲሄድ ሸለመጥማጥ ማጣ አባረረኝ። ጥቁርና ነጭ ጅራታም ትልቅ ይህ አፈሞጥ ማጣ አባረረኝ። እንደው ሊነክሰኝ ሁሉ ድምጽ አሰማኝ። ከዛ እንደገና ወደ ሶስት ሰዓት ወደ አንድ ቦታ ሌላ አሰብኩ። ሸብዬ እዚያ ቁጭ ብዬ አመሸሁ። ወደ አምስት ሰዓት ነው ስድስት ሰዓት አካባቢ ወደ አውቶቢስ ተራ መጣሁ። የቤተል መካነ ኢየሱስ አገልጋይ አለች፣ ብርቄ ለማ ትባላለች። በጣም መልካም እናት ናት። የድሮ ሰው ነች። ስትጠራ አንተ ከርታታ ነው የምትለኝ። ወደ ሰባት ሰዓት አካባቢ እሷን ቤት እጅ አንኳኳሁ። ታለቅሳለች እኔን ባየች ቁጥር እድሜ ጤና ይስጣት፣ እድሜዋ አይለምልም እባርካታለሁ፣ በእውነት ከፍታ አይበርጌም። ከፍታ ታስገባኛለች፣ ሴት ናት እንግዲህ ልብ በል ሴት ናት፣ ወንድ የለም። ከፍታ ታስገባኝና ጅባውን አውርዳ ታነጥፍልኛለች። ያለውን እንጀራ እንደምንም ብላ ሰርታ ታበላኛለች። አድሬ ቁርሴና በልታ ትሸኘኛለች። አልደጋግምም፣ ለምን እንዳላስጨንቃት እያልኩ አልደጋግምም እና እያልኩ በመሸበት አድራለሁ። ያሙኛል፣ በመልካም አያስቡኝም። ክርስቲያኖች ናቸው፣ ወንድማቸው ነኝ። ውስጤ ያዝናል። እንጀራ አይሰጡኝም። አንዳንዶቹማ የሚበላ ነገር አይሰጡኝም። ያው ከተኛው ይበቃኛል። ወጥቼ እሄዳለሁ። አድሬ እንደምን ለሊት ተነስቼ ወጥቼ እሄዳለሁ እያልኩ እያልኩ ዘመኔ ዘመኔ አለቀ። አንድ ቀን ወደዚህ ወደ አዲሱ ሰፈር ሳሪስ ወደሚባል ቦታ ድሮ ውሃ ስራዎችን አገለግላለሁ በምሪት ያው ውሃ ውሃ ልማት የሚባለው ቦታ ማንም አገልጋይ አይገባበትም። ያለ መታወቂያ አይገባም፣ አይገባበትም። በጣም ከባድ ነው። ቃሊቲ ባል ውሃ ልማት ከባድ ነው። እና አንድ ጊዜ ግምገማ ብለው ሊያባረሯቸው ጌታ ይናገረኛል። እስካሁን ወዳጆቼ ናቸው እነዚህ ወገኖች እና መታወቂያም የለኝም እና አገልጋይ አይገባም። ከዛ በኋላ አንድ አባት ወልዴ እንዲያው በቀናሀና እኮ እየተጨነቁ ነው ብለው ነገሩኝ። ጋሽ ማርቆስ እኔ ህጃ አገልግላቸዋለሁ እኔ ግዴ እግዚአብሔር ይናገረኛል ጌታን እያዳመጥኩ ነው፣ እና ህጃ አገልግላቸዋል ታሪካቸው ይለውጣል ብዬ ተናገሩ። እን ወልዴ መታወቂያ እኮ የለህም አሉ። አይ ግዴለም እግዚአብሔር ያስገባኛል አልኳቸው። እግዚአብሔር ያስገባኛል። ከባድ ቦታ እኮ ነው ወልዴ፣ ውሃ ልማት ማለት እኮ ከባድ ነው በሲክሪቱ ነው የሚጠበቀው። በጣም ከባድ ነው፣ ፍተሻቸውም ከባድ። ግዴለህም ጋሽ ማርቆስ እኔ ራሴ ገባለሁ አልኩት። በቃ ለናሃና ግን ንገሩልኝ፣ እርሶ ቦታውን ያሳዩኛል፣ ቦታውን ብቻ በሩቅ ሆነው እንዳይታዩ ሆኖ በሩቅ ሆኖ በሩን ያሳዩኛል አልኩ። ወዲያ ደውለው እመጣለሁ ብሏል። እንዴት ይመጣል አሉ። ግዴለሁት እናንተ ብቻ በሩ ላይ ሲደውል ውጡ ይሏቸዋል። ወዲያው ጸልዬ፣ እውነትም ነው መታወቂያ የለኝም ብያል። ያለ መታወቂያ ወዲያው እንደ ባለስልጣን ጤና ይስጥልኝ አልኳቸው። እዛ ጠበቃዎች ጤና ይስጥልኝ ብድግ ብለው ጤና ይስጥልኝ አሉ። እና እናንፈልግ የነበረ ጌታዬ፣ ጌታዬ ግቡ፣ ግቡ፣ ግቡ ጌታዬ ግቡ። ያስደንቃል እኮ አንተ፣ ያስደንቃል እኮ፣ ያስደንቃል። ገባው ወንበር ላይ ተነስተው አስቀምጠውኝ ሁለት ሴቶች መጡ ሀና ሁለት ሆኖ መጡ አፋቸውን ይዞ እንደመጡ ገርሟቸዋል እንዴት ገብ አልፈተሹኝም እና የሆነች ሳምሶናይት ቦርሳ አለችኝ ከታችም በጣም አደገኛው አለ ይኸው ምንም የለውም ብዬ ዝም የቀለድኩባቸው ፈታሾቹ አረ ምንም ችግር ጌታዬ እለፉ ጌታዬ እለፉ ይገርማል እኮ በጣም አንድ ቀን ፋሲለደስ ላይ ሳገለግል አምሽቼ የሽማግሌ ቤት ነው እከሌ ብዬ አላወራም። ብዙ ጊዜ ስም አልጠራም፣ ብያለው እኔ ደግሞ ያሳድሩኛል ብዬ ተስፋ አደረግኩ። ጣም የፈውስ አገልግሎት ተብሎ ምሽቱን ሳገለግላችሁ አመሸው። አይ ዛሬ እንኳን አመሽቷል እደር ይሉኛል ብዬ ተስፋ አድርጌ ከምሽቱ አምስት ሰዓት ገደማ ጨረስኩ። ወንድሞ ወልዴ አሁን እንግዲህ ተብሎ ብለው ይሄዳሉኝ። እራት ብላና ሄድ ሲሉ አፈር ይበላልኳቸው ነፍሴ ተጨንቃለች። እኔ ምን ያደርግልኛል መብል ምን ያደርግልኛል? እዛ ወንዝ አለ የሚያስፈራው። ያንን ወንዝ ሰንጥቄ ነው የሚሄዱ። ደግሞ ይገርማ ይገርማል ወንዙ ሰይጣናም ወንዝ ነው። የሚያስፈራ ነገር አለ። ወንዙ ሰዎችን እየጎተተ የሚያሳብድ ነው። የሆነ ቤተክርስቲያን አለ ወደዚህ አካባቢ ላይ ነ ጸበል ነገር አለ እና ከዚያ የሚወጣ መንፈስ አለ እጅግ እያለቀስኩ ወጥቼ፣ በዛ ሌሊት እግዚአብሔር ከኔ ጋር ሆን እያልኩ እያለቀስኩ ሄድኩኝ። አይ ወጥቼ ሄድኩኝ። እግዚአብሔር ያደረግልኝ ትልቅ እኮ ነው። ወጥቼ ሲሄድ ፀጉርህ ይቆማል። በጋ አለ አይደል? ወንዞን ስትሻገብል ቅሽሽ የሚያደርግ ነገር አለ። ከዛ እንደምንም ብዬ የፋሲል ደስ መብራቱ ባውዛው መብራት ይበራል። ትልልቅ ባህር ዛፍ አለ። በጣም ትልልቅ በኃይለ ስላት በዛ ዘመን የተተከለ ባህር ዛፍ አለ። ያንን ደግሞ ፍየሎቹ ቆፍረው ቆፍረው ቆፍረው አጎድጉደውታል። እንደገና ደግሞ ደብረ ታቦር ላይ አንዲት ሄዱት ለማ፣ እድሜሽ ለምልም በመልካም ነው ስምሽን ያወሳውት። ሄዱት ለማ የምትባል የኔን ታሪክ የሰማች አብዲሳ ከሚባል ወንድም ሰምታ አብዲሳ ጋበዘኝ ወደ ደብረ ታቦር ይሰሙታል መቼም፣ ያዩታል። አሁን ያለቅሳሉ እነሱ ሲሰሙ ይሄንና። ከዛ በኋላ አብዲሳ ጋበዘኝ። እትዬ ዝማም ጋር አግኝቶ ነው የጋበዘኝ። አስታውሳለሁ እትዬ ዝማም ቤት መጥቼ መጀመሪያ ነው ያየሁት አብዲሳን። በምስክርነት ያለቀሰ በቃ ልቡ ተነካ፣ በጣም ልቡ ተነካ። እንዲህ አይነት ነገር አለ ወይ አለ፣ እንዲህ አይነት ነገር አለ ወይ? የእግዚአብሔር ሰው አለ። ኧረ እኛ ሀገር መተት አገለግልሃለ አለ። ወዲያው ወይ ጉድ! ሙሉ ወንጌሎችን አስፈቀር ስል ስም አልጠራም። ደውሎ ሲጠይቃቸው እንዲህ የሚባል ሰው አናውቅም አሉ። አባላቸው እኮ ነኝ። የሚገርም ነገር እኮ ነው። አንተ ወንድም፣ አባላቸው እኮ ነኝ። ምን አይነት ልብ እንደሆነ እኮ ነው የሚገርም። አንተ ምን አይነት መንፈስ ነው? ወንድሞች፣ ምን አይነት መንፈስ ነው የሆነባቸው? አናውቅም አሉ። አብዲስ አዘነ እንዴ የእናንተ ቸርች አባል አይደለም እንዴ? እንዴት አናቆም ትላላችሁ? እኛ ግን ልንጋብዘው ነው። ለካ አንዱ እንዳትጋብዘው ይለዋል። አረ እኔ ስጋብዘዋለሁ ይለዋል። ጋበዘኝ፣ አድኩኝ ስህድ። በጣም የሚገርም ነገር ነው እኮ ከተማይቶ ተደበላለቀች። ደግሞ አብደንቲስት የሚባል ይሄ ይበዛበታል አገሩ ላይ በጣም በጣም በጣም። ለካ እኔ ስገባ ከተማይቱ ሹቃለች። የሚገርም ነገር እኮ ነውና ኮንፈራንስ ተደርጎልኝ ሙሉ ወንጌል ቸርች ላይ ነው ትልቅ ኮንፈራንስ ላይ ተደረገልኝ። እግዚአብሔር ያሳይህ። በጣም ይገርም ነገር ነው የሆነው። በቃ ከዛ አጋንንት በቃ ይመታ ጀመረ። በዛ መካከል የዛገር ሰዎች ምን አደረጉ? ለካ ይቻብን ባሉ ይዛን ጊዜ በደምብ አድርጌ ያወቅሁት ይቻብን ባሉ ነገር። ታስታውስ ከሆነ ቦንኬ ይመጣል ይመጣል እየተባለ የነበረበት ጊዜ ወቅት ነበር ያ ጊዜ፣ ታስታውሰው ከሆነ እንዲያውም ተቃውሞ የተነሳበት ተቃውሞ ተነስቶበት እንዲያውም ስቴዲየም ሁሉ አላገለገለም የዛን ጊዜ ኔት ነው ያለው ድብረታቦር ነው ያለሁት ትልቅ አገልግሎት እያገለግሉ ሰው ሁሉ የታመመ ልጁን እየያዘ ሊመጣ ወደዚህ ወደዚህ ወደ አዲስ አበባ ሊመጣ እናንተ ሰዎች ልፋት ነው የሚሆንባችሁ ፈውስ እዚህ መጥቶላችኋል አትሂዱ ብዬ እመክራቸው ነበር አንዳንዶች እምቢ ብለው መጥተዋል ከስሮን የተመለሱት ብዙ ሰው እየተፈወሰ የመጀመሪያ የኦርቶዶክስ ሰዎች ምን ያደርጋሉ? የመነመነ አጥንቱ የወጣ የኤች አይ በሽተኛ ይዞ ሊመጡ፣ እግዚአብሔር መንፈስ ቅዱስ ተናገረኝ። ልጄ ሊፈትኖህ ነውና ዛሬ ሙቶ ያድራል ብለህ ነገራቸዋል። ይሄን ይህን ሰው ያመጣችሁ ሰዎች ይሄ ሰው ዛሬ ሙቶ ነው የሚያድረው፣ አንስታችሁ ውሰዱ ብዬ ትእዛዝ ሰጠው። ለምን አለ ብለው ለምን አለ ብለው ሊገሉኝ ከተማይቱን እንዲህ ዞሩ ሊገሉኝ ማለት ነው። አልተሳካላቸውም። ቅዱሳን እግዚአብሔር ይባርካቸው፣ ዘመናቸው ይለብልም። ዛሬ ሄሩት ልማ አሜሪካ ነው ያለችው። እና ሊገሉኝ ከተማይቱን ለካ ከባዋል። ወዲያውኑ ጋይንት የሚባል ሀገር ላይ ደውለው እናንተ ጋር እናመጣዋለን። እሁድ፣ ቅዳሜ ነው የሆነው እሁድ ጋይንት ኮንፈራንስ ተዘጋጀልኝ ሌሊት አሽልኮ ሊወስዱ ሂሩት ለማጋደርኩና ሸሽጋኝ አደረች። አብዲሳን በዛው ቦታው ሊያልፍ ወደ መናሃሪያው ሊያልፍ ተደርጎ የማይታወቅ ነገር ሆነ። ተደርጎ የማይታወቅ ነገር ሆነ። እስኪ እንዲያው ልጠይቅ አንድ ነገር፣ እንዲያው ሌሊት ሄደህ መናሃሪያ ባዶ ሆኖ ታገኘዋለህ? ጉድ እኮ ነው፣ ጉድ እኮ ነው። አንተ ትክክል እኮ ነው። የሰሜን ትክክል ይሰራል እኮ። ትክክል እኮ ነው የተባለው ነገር በአይነ ብረት አይቻሉ መናሃሪያው መኪና የለም እንዴ? ከአስራ ሁለት ሰዓት በኋላ እንጂ ሰው የሚወጣው መኪና የሚወጣው አስራ ሁለት ሰዓት ላይ እስከ አስራ አንድ ሰዓት ምናልባት እስከ አንድ ሰዓት አይደለም እንዴ መኪና የሚወጣው። የዛን ጊዜ አንድ መኪና የለም የጋይንት መኪና የለም የትም የለም። በቃ መናሃሪያ ላይ ቁጭ ብለን እቺ ልጅ አይዞሽላታል። ውስጤ ሰላም ነው፣ ውስጤ ሰላም ነው አብዲስ ተጨነቀብ ወነች ወይ፣ ይሄ ሰይጣን ስራ ነው። ወንድሜና እህቴ ተረጋጉ፣ የምትወስዱ ያሰባችሁ ሀገር እንሄዳለን እግዚአብሔር ሰላም ነው። ውስጤ ግን የሆን ነገር ይለኛል አልኳቸው። መኪና የለም። ይገርመሃል፣ ሶስት ሰዓት ነው አራት ሰዓት አካባቢ ባህርዳር መጣ። ባህርዳር ሲመጣ ቀለም የሚባል ወንድም አለ፣ እግዚአብሔር ይባርከው። እሱ ደግሞ ያው የመንግስት ሰራተኛ ስሉ ሬዲዮ ጣቢያ ውስጥ ነው የሚሰራው። እሱ ለትራፊኩ ተናግሮ እንዲያቆምልን አደረገ። እየተንጫጫ ነው የመጣው ይሄ ዘፈኑ እንትን እያደረገ እና ወዲያው ቆመ። ነዷል፣ ሆ ብሎ ነው የቆመው። ሲቆም ራሱ በጣም ፈጥ ነው፣ በፍጥነት ስለመጣ ወዲያው አስቆመና ሲያይ ህዝቡ ተንጫጫ። አይወጣም ይሄ ሰው ይሄ ሰው የከኛ ጋር አይሄድም። ይሄ ሰው የከኛ ጋር ተንጫጫ ከዳር እስከ ዳር ተንጫጫ። ተነስቶ እብስ ተነፈደ። አሀ አልኩኝ አሁን ለነዚህ ልጆች እምነት እያሳደርኩባቸው እመኑ፣ እግዚአብሔር ከፊታችን ክብር አለ። ወንድሜና እህቴ የሆነ ከፊታችን የሆነ ነገር አለ አልኳቸው። አምስት ሰዓት ሆነ። ስድስት ሰዓት ላይ ጎንደር መጣ ሊገርብ ነገር አንደኛ፣ ሁለተኛ መጣ እየተንጫጫ መጣ። እሱ በጣም ሽንጣ ማውተብ ስለሆነ እሱ መጣና እንደ መረጋጋት አለ ሄደ አልቆም ብሎ፣ ሁለተኛውን አስቆሙት። ሁለተኛው እየመሸ እኮ ነው እዚ ወደ ሰባት ሰዓት እየሆነ እኮ እየመሸ ሂዷል። በቃ ሁለተኛው ቆመ ቀለመ በኃይል አስቆመዋል ትራፊክ አስቆሞ ቆጣ ብሎ አስቆሞ ዲያርጎ አስቆሞ፣ እንደው ከዛ ቦታ የለም፣ ቦታ የለንም፣ ቦታ የለንም አሉ። ቁመን እንሄዳለን አልኩት። እኔ ቁመን እንሄዳለን እኛ ወንበር አንፈልግ፣ እንደምንም ማስገባ የጨለማ ቆራጭ መንጫጫ ጀመረ። እዛ ውስጥ አጋንንት በቃ መኪና ውስጥ የጨለማ ኃይል መመታት ተጀመረ በ ልክ ደብረ ታቦርን ወተን እንግዲህ የሰሜን መንገድ ታውቀዋለህ። እንዲህ ረባዳ ነገር ነው የሆነንት ነው። ከታች ትምህርት ቤት ገደል ነው፣ ድንጋያማ ቦታ ነው የደረስንበት። ልክ እዚያ በእውነት ነው አጥንት አይገኝም፣ መኪናው ራሱ ብረቱ አይገኝም። እዚያ አካባቢ ላይ ሲደርስ ጎማው ፈነዳ፣ ጎማው ፈነዳ። ብዙ ሰው ጮኸ። ህፃናት አሉ። በጣም የሚያሳዝንህ ቆንጆ ቆንጆ ህፃናት አሉ። በጣም የሚያሳዝን ህዝብ አለ። አለቀስኩ። ጌታ ሆይ ምንድነው ይሄ ነገር አልኩና እኔ እነዚህም ደነገጡ አብዲሳና የሩትም በጣም አይዟችሁ፣ እየቀፋረኳችሁ እንደው አቀፍኳቸው፣ ደንግጠዋልና አቀፋረኳቸው። እኔም አለቀስኩ በእውነቱ እኔም ራሴ ብሶት ገባቤ እንደ ጌታ ሆይ ምንድነው ፍቃድ ካልሆነ ለምን እንሄዳለን ብዬ ጌታን ስጠይቀው አይደለም አለ፣ ትሄዳላችሁ አለ። አሁን ያው እንግዲህ እንዲህ እንትን ብሏል። መኪናው እንደምንም እግዚአብሔር ጎበዝ ነው። ሹፌሩ እግዚአብሔር ይባርከው ትልቅ ድንጋይ አረጉበት። እንደምንም ህዝቡ ወደ ላይ ወደ ዋናው መንገድ፣ ስለዚህ አብዛኛው ህዝብ ሲገፈተው ትክክለኛ መንገድ ላይ ቆመ። ጎማው እንትን አለ። ከፊታችን የሆነ ክብር አለ አልኳቸው። ይህን እየሰራ ያለው አጋንት ነው። እዛ ከፊታችን ከተማ የምንሄድበት ከተማ ላይ የምንሄድበት ቸርች ላይ ክፉ መንፈስ አለ ብዬ ነገርኳቸው። ደክሞኛል። ደግሞ ይገርመሃል አሁን ስንሄድ እኔ አላገለግልም። አሁን እኔ ምንድነው ፕሮግራም አዋቅሬ ሄድኩት። ምንድነው ሄሩትዬ ፕሮግራም እንድትመራ፣ አብዲሳ የመጀመሪያውን ስብከት እንዲሰብክ ነው አርጌ ሄድኩት። እኔ ማረፍ ፈለግኩ፣ በጣም ደክሞኛል፣ በጣም እና አርጌው አዋቅሬ ስንሄድ የእግዚአብሔር መንፈስ ምናለን መሀል ከተማ አትግቧለን። አሁን ነገርኳቸው ለልጆቼ እንግዲህ ሄሩትዬ አብዲስ አኑ ቸርቹን የሚያውቀው ዳር ነው የምንቆመው። ከተማ እንገባ ምን ለምን ጋሻ ግዴለም፣ ዳር ነው የምንቆመው አልኳቸው። አልቋቸው እንግዲህ ያዘው እነሱ ጋር። እሺ እሺ፣ በኋላ ምን ሆነ እንት ትነግረናለህ። እረፍት ሰዓታችን ስለደረሰ እረፍት ማለት። ተመልካቾቻችን፣ የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ዝግጅታችን ነው። እንግዲህ ታሪኩ አላለቀም፣ ገና ይቀጥላል። እረፍት ማድረግ ስላለብን በተስፋ ብሮድካስቲንግ ኔትወርክ የምትከታተሉ፣ በዚህ ቤቱም የምትከታተሉ ከእረፍት በኋላ እንመልሳለን ባላችሁ ይህ ሕያው